የኔ ውንቡት ሄሚዬ የኔ ጨረቃ የኔ ቆንጅዬ የኔ ውብ። ዋው ዋው፣ እንዴት አባት እንደምታምሪ እውነት። ወይኔ ወይኔ ደግሞ ማለት ነው ጸጉርሽ እንድዚ። እኔ አሁን በነገራችን ላይ ሄሚ ሙንዴዎቼ ምን እንዴት ማለት በራሷ ጸጉር ስትመጣ ነው፣ እንደዛ ጸጉር ዊጎም እንትን አርጋ ጨምራ ስታሰራ ነው የሚታምረው። ሄሚ ግን ሁሉም ነገር ላይ ውብ ነች። ሁሉም ነገር ያምርባታል። ሁሉም ላይ ቆንጅዬ ነች። አለባበስ ቆንጆ ነው። በቃ ምንም ብትለብስም ቆንጅዬ ነች። በቃ ሁሉም ነገር አሞድቶ የሰጣ ጀግና እንቁ እጥን ምጥን ያለች ብራብሮ በቃ የኔ ቤት ላይ ከመጣች ያን ቤት በቃ እሷ የመጣችበት ቤት ካላወቅኩ ማለት ነው። ወይኔ ነፍሴ ወታ ሰማይ ቤት ልትሄድ በቤተሰብ ሰላም ሰላም፣ ውድ ነው የተከበራችሁ ውድ ውድ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁ? እኔ ጋር ሁሉ ሰላም ነው ሁሉ ሸጋ ነው። ሁሉ ቸር ነው። ፈጣሪ ስም የተመሰገነ ይሁን። እናንተም ባላችሁበት ቦታ ሰላማችሁ ይብዛ ውዶች። እየመጥች የላቸው ላይ የመጣሁትም እንቁና ጨረቃ የመሰለች ሁሉ ደምቆና ማለት አምጥቼላችኋለሁ ያው ጸጉሯን አሁን ላይ ያለው ጸጉሯን ያሰራችው ጊዜ የተሰራ ቪዲዮ አሁን ላይ ነው የተለቀቀው እና አየው እንዴት አባት እንደሚታምር በስማም ወልድ ረከሰብ ወይን ይጠብቅሽ እኔማ እኔ ወንድ ቢሆን ማለት ነው ይሄ ወደ ኢትዮጵያ ቀጥታ ሄጄ ጠልፌ ነው ይ የሚጠፋው ብዶቼ እግዚአብሔር እኔ እውነቴን ነው እየተናገርኳሉ እኔ ወንድ ቢሆን ወንድ ሆኜ ወንድ ሆኜ ማለት እኔ ሴት ነኝ። አሁን ላይ ወንዶኝ ቢሆንም ወደ ኢትዮጵያ ሄዳለሁ፣ ከዛ አገኛታለሁ፣ ከዛ እቺን የመሰላጭ እንቁ ሴት የትም ሀገር፣ የትም ሀገር ይዤ አሜሪካም ቢሆን ይዤ ነው የሚገቡት። ይላላችሁ፣ ቡራ ቀድሟል። ምን ማድረግ ይቻላል? አዎ የቡራ ናት። እና ብቻ ችልን አለ። እንግዲህ ሴት ስለሆነን ያው እንግዲህ ምን ማድረግ ይቻላል? ብላችሁ ነው የኔ ቆንጆቼ። እንደዚህ ስላችሁ ደግሞ ግር ቅር እንዳይበላችሁ ቅር አይላችሁ። ማለት ለምንድ ነው ቅር የምላችሁ? እንኳን ስለመወዳት ነው እንዲዚህ ያልኩትኝ። እና ውዶች፣ ደሞ ለማናኛውም በቃ ሄሚዬ፣ ሁሉም ነገር ያምርብሻል የኔ ቆንጆ። ጸጉርሽ ማለት ትልቅ ትልቅ ቁጥጡር ስታሰሪም በጣም ነው የሚያምርብሽ። ደግሞ በራሴ ጸጉር ስትመጪ እንዴት ብታምር ሄሚዬ። እውነት ደግሞ ጸጉር ሄሚ ላይ ከጥቁር ጸጉር በላይ ቀይ ጸጉር ያምርባታል። ገባችሁ? ቀይ ማለት ነው የራሱ አሁን ቀለም አድርጋለች የተቀ ጸጉሯ ላይ እንደዛ በጣም ነው የሚያምረው እንትን ሲታረግ ማለት ነው። እና ሁሉም ነገር ያምርብሻል የኔ ውብ፣ አንቺ ነሽ እግዚአብሔር ሁሉም ነገር አሞልቶ የፈጠረሽ ጨረቃ፣ እንቁ፣ እጥን ምጥን ያልሽው በቃ እንደዛ ነው። እና የኔ ውድ ሄምዬ ብቻ ፈጣሪ ጠብቅሽ። ውበት የሰጠ እግዚአብሔር ያ ውበት የሚረግፍ ነው እንዲ አበባ ብቻ እግዚአብሔር አምላክ ይጠብቅሽ። ከሰው አይኒ ካስ ማሳይ ሰው ወዳጅ መስሎ ከሚቀርብ ሰው ሁሉ እግዚአብሔር ይጠብቅሽ እና የኔውን ቡጥ የኔ ትኒ ጥዬ እግዚአብሔር ባለሽበት ቦታ ይጠብቅሽ። አሁን እንደግሜ ምልሽ እና ወድሽ ያለው የኔ እናት በምን ቃል ይግለጽ ይግለጽ ፍቅሬን ማለት ነው እና ፍቅሬን የሚገልጽበት መንገድ አጣው። መንገድ የለም በምን ቃላት ሊገለጽ? ወይ ብቻ ምን ማለትም ብቻ ወድሽ ያለው እናት ሁሌም ይመሪ ሁሌም ቀብረር ጀነን ውብ ጨረቃ ፀሐይ መስልኝ አንቺ ሁሌም እንዲያማረብሽ ሁሌም እንዲደመቅሽ ሁሌም ሁሌም እንደዛ ሆነሽ ሁሌም ኑርልኝ። ክፉ እንዳይነካሽ ሁሌ ፊትሽ ላይ እኛ አንድም ቀን ሐዘን ማየት አልፈልግም። እውነት ሲነግራ እኔ ሄሜ አንድ ቀን አለቅሳ ዝቅ ብላ በቃ አዝና ማየት አልፈልግም። ሁሌም ሳቅልኝ ከጥርስች ከፊት ለፊትሽ ሁሌም ሳቅ እንዳይለይሽ ይሄ ሁሌም ሳቅልኝ፣ የኔ ውብ የኔ ጨረቃ የኔ እምቡጥ የትንሽ ትልቅ አስተዋይ አሪቆ አሳቢ የኔ እናት ሄምየ የሚደ አመሪ የጀግኖች ሂት የጋሽየ ጀግና ማለት የጋሽየ ጀግና ሴት የታደሳ ልጅ ልበላት። ወድሻለሁ። እሺ ውዶች እናንተን፣ ወዳችኋለሁ። እንደዚ ሲላችሁ ደሞ ሴቶች አትቅኑ፣ እሺ። ቅናታኞች አላችሁ አንታንቶች፣ አትቅኑ፣ እሺ። እና በጣም ወዳችኋለሁ ማለት ነው። እንቀንላችሁ። ባይ ባይ ባይ ባይ።